የጠቅላይ ሚኒስተሩ የምስራቅ አፍሪካ አማካሪ የሆኑት ሚኒስተር አቶ ጌታቸው ረዳ ከህወሀት ጋር ሆድና ጀርባ የሚያደርጋቸውን ውሳኔ አሳልፈዋል። በዚህም ጉዳይ ምንድነው የሚለውንም የዜና ትንታኔ ያካትናል። እንዲሁም አቶ ጌታቸው ረዳ በአዲሱ በትግራይ በተቋቋመው ፓርቲ የስምረት ፓርቲ ፕሬዚዳንት ሆነው ተመርጠዋል። በዚህም ጉዳይ የዜና ትንታኔያችን በሰፊው አካቶታል። ቆይታችሁ የምሰሙት ይሆናል። ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩትዩብ ገጽ ተከታዮችና አድማጮች እንደምን የዕለቱን የዜና ውጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ አርዕስተ ዜናዎቹን እነግራችኋለን። አብራችሁን ቆዩ። ኤርትራ የጦር ዋና አዛዥ ሚኒስተር የሆኑ ጄኔራል ፊሊጶስ ከሀገር መውጣታቸው ተሰምቷል። የኤርትራ ጦር ዋና አዛዥ የሆኑ ጄኔራል ፊሊጶስ ከኤርትራ ለህክምና በሚል ከወጡ ከሳምንታት እንዳለፋቸው ተሰምተዋል። የዚህም ዝርዝር ሚስጥር ምንድን ነው የሚለውንም የዜና ትንታኔያችን አካተነዋል። ቆይታቸው የምትሰሙት ይሆናል የኢትዮጵያ መከላከያ ኢታ ማዦር ሹም የባህር በር ባልተቤትነታችን ለማረጋገጥ የሚያስችል ቁመና ላይ ነን ብለዋል። በባሌም በቦሌም ሆነ የባህር በር ያስፈልገናልም ሲሉም ሲናገሩ ተደምጠዋል። በዚህም ጉዳይ የዜና ጥንቅራችን አካተነዋል። ቆይታቸው የምሰሙት ይሆናል። ከኤርትራ ጋር ያለውን ችግር በሽምግልና መፍታት እንፈልጋለን ሲሉ አምባሳደር ድና ሙፍቲ ተናገሩ። የተወካይ ምክር ቤት አባልና የውጭ ግንኙነት ደህንነት ጉዳይ ኮሚቴ ሊቀመንበር የሆኑት አምባሳደር ድና ሙፍቲ የኢትዮጵያ ህዝብ መንግስት ከኤርትራ ጋር ጦርነት ውስጥ የመግባት ፍላጎት እንደሌላቸው ገልጸዋል። በዚህም የዜና ጥንቅራችንን አካተነዋል። በጎረቤት ሀገር ጅቡቲ የተፈጠረ ስጋት። በጅቡቲ መፈንቅለ መንግስት ሊደረግ ይችላል በሚል ከባድ ስጋት ተፈጥረዋል። ከወራት በፊት ከሀገሪቱ ሚኒስተርነታቸው የለቀቁት መሐመድ ጉሌ የጅቡቲ ጦርና የፖሊስ አባል በተጠንቀቅ ሆነው እንዲጠብቅ መታዘዙን በኤክስ ገጻቸው ላይ ጽፈዋል። በዚህም ጉዳይ የዜና ትንታኔያችን አካቶታል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ጫጭር ዜና ስናልፍ ከ8000 በላይ የብልጽግና ፓርቲ አመራሮች ላይ የዲፕ የዲስፕሊን እርምጃ ተወስዷል ሲሉ አቶ አደም ፋራ ተናግረዋል። 8613 የብልጽግና አመራሮች ላይ ኃላፊነት በአግባቡ ባለመወጣታቸው የዲስፕሊን እርምጃ መወሰዱን የፓርቲው ምክትል ፕሬዚዳንትና ዋና ጸሐፊ ጽህፈት ቤት ኃላፊ የሆኑት አቶ አደም ፋራ ገልጸዋል። በፓርቲው የተወሰዱ እርምጃ ከኃላፊነት ማንሳት፣ ከደረጃ ዝቅ ማድረግና ሽግሽግ ያካተተ መሆኑን አቶ አደም ፋራ ተናግረዋል። ፓርቲው ቃል የተገባለ በተግባር እንዲያረጋግጥ በየደረጃው ያለው አመራርና አባል በጥሩ ስነ መግባር ኃላፊነት በብቃት እንዲወጣ እየ የተሰራ መሆኑን መግለጻቸው ተዘግቧል። ኢትዮጵያ፣ ጅቡቲ፣ ደቡብ ሱዳን፣ ኡጋንዳን የመንገድ ኮሪደር ልማት ባለስልጣን ሊቋቋም ነው ተባለ። የመንገድ ልማቱን በተመለከተ ጅቡቲ ተገኝተው የመንገድ ኮሪደር ልማት ባለስልጣን ስለመቋቋምና ለሌሎች ቴክኒካዊ ጉዳይ የተወያዩ አራት ሀገር ሚኒስትሮችም ተገኝተዋል። ኤሚዩ የተፈራረመው ሲሆን በቅርብ ጊዜ ውስጥ አዲስ አበባ ላይ ተገናኝተው ባለስልጣኑ በይፋ ማቋቋም ወደ ስራ ይገባል ተብሎ ይጠበቃል። ኢትዮጵያ ባለፉት አመታት ለመንገድ ፕሮጀክት የሚውል 738 ሚሊዮን የአሜሪካ ዶላር ብድር ለደቡብ ሱዳን መስጠቷን የብድር ስምምነቱን ለህዝብ ተወካይ ምክር ምክር ቤት ቀርቦ በስፋት ከመከረበት በኋላ መጽደቁ የሚታወስ ሲሆን በምላሹ ደቡብ ሱዳን ለኢትዮጵያ የነዳጅ ምርቶች እንዲታቀርብ መነገሩ የሚታወስ ይሆናል። ይህም መንገድ ለአራት ሀገራት ይዞ የሚመጣው ትሩፋት ቀላል አይሆንም ተብሏል። አቶ ጌታቸው ረዳ ጥቅምት አስራ ስድስት ሁለት ሺ አስራ ስምንት ዓ ም ወልቃየት ገብተዋል። በተፈናቃዮች ዙሪያ መመለስና በዚህም ጉዳይ ከኮሎኔል ደመቀ ዘውዱ ጋር ከህዝቡ ጋር እየተወያዩ ነው ተብሏል በዚህም ጋር ከህዝብ ጋር ባደረጉት ውይይት ከወንድማማቾች ጋር መኖር የሚያስችለን ስራ መሰራት አለብን። በተፈናቃይ ስም የሚነግዱ ፖለቲከኞች አሉት፣ እነዚህን አደብ ልናስገዛቸው ይገባል ብለዋል። የአማራና የትግራይ ህዝብ ለህዝብ መድረኮች ይብለጥ በማጠናከር የነበረውን የህዝቦች አንድነት መመለስ ይገባል። በማይክራ የተፈጸመው ግድያ ዙሪያ ወንጀለኞች መጠየቅ አለባቸው ብዬ ስለማምን አምናለሁ ብለዋል። ከዚህም የተፈናቃይ ንጹሐን ወደ ነበሩበት ቦታ መመለስ አለባቸው። ቀይ ጠገደ ተወላጅም በሱዳን በሌሎች ሀገር ተሰደ ይኖራል። ስለዚህም እርስታቸው መመለስ አለባቸው። የማንም የህዝብ ስሜት የማዳመጥ መስራት አለብን ብዬ አምናለሁ ብለዋል። ፖለቲከኞች የሚፈጥሩት ችግር ሳቢያ ህዝብ ወደ ችግር ውስጥ መግባት የለበትም ሲሉም ተናግረዋል። አቶ ጌታቸው ረዳም ተመርጠዋል። የትግራይ ዲሞክራሲ ስምረት ፓርቲ አቶ ጌታቸው ረዳ ፕሬዝዳንት አድርጎ መርጠዋል። ፓርቲው መስራች ጉባኤ በዛሬ ሁለት ሲያካሄድ የነበረው የፓርቲና ምክትል ፕሬዝዳንት ሰባት ጉዳይ አስፈጻሚ ኮሚቴ አባላት እንዲሁም ሰላሳ አንድ የምክር ቤት አባላቱን መርጠዋል። በዚህም መሰረት አቶ ጌታቸው ረዳ ፕሬዝዳንት ሆነው ሲመረጡ ነጋ ሰፋ ቀዳሚ ምክትል ፕሬዝዳንትና አፍቶ ኪሮስ ምክትል ፕሬዝዳንት እንዲሁም ሰብለካሳ የፓርቲው ጽሕፈት ቤት ኃላፊ ሆነው ተመርጠዋል። የኤርትራው ጦር ዋና አዛዥ የሆኑት ጄኔራል ፊልጵዎስ ከኤርትራ ሕክምና በሚል ከወጡ ከሳምንታት እንዳለፋቸው ተሰምተዋል። ጄኔራል ፊልጵዎስ ከኤርትራ በሕክምና ስሚውጡ እንጂ ከሀገራቸው እንደወጡ ያደረጋቸው ግን ከፕሬዝዳንት ኢሳያስ አፈወርቂ ጋር የተፈጠረ አለመግባባት ተከትሎ ለደህንነታቸው ሲሉ እንደሆነ እየተዘገበ ነው። ከፕሬዝዳንቱ ጋር ልዩነት ውስጥ ያስገባቸው ነገር ለጊዜው የተባለም ነገር የለ የታወቀም ነገር የለም። ከኤርትራ ጋር ያለን ችግር በሽምግልና መፍታት እንፈልጋለን ሲሉ አምባሳደር ድና ሙፍቲ ተናግረዋል። የተወካዮች ምክር ቤት አባልና የውጭ ግንኙነት ደህንነት ጉዳይ ኮሚቴ ሊቀመንበር የሆኑት አምባሳደር ድና ሙፍቲ የኢትዮጵያ ህዝብና መንግስት ከኤርትራ ጋር ጦርነት ውስጥ የመግባት ፍላጎት እንደሌላቸው ገልጸዋል። አምባሳደሩ ትናንት በሰጡት ቃለ ምልልስ የባህር በር እጦት ለኢትዮጵያ ኢኮኖሚ ደህንነት፣ መረጋጋት ፈተና መሆኑን ጠቅሰው ሀገሪቱ የባህር በር ለማግኘት የምታደርገው ሰላማዊና ዲፕሎማሲያዊ ጥረት እንደምትቀጥል አስታውቀዋል። ለወደፊቱ የሀገሪቱ ኢኮኖሚ ባህር በር ወሳኝ ሆኖ መገኘቱን አስረድተዋል። አምባሳደር ድና ሙፍቲ ሲናገሩ በዚህ ረገድ የኢትዮጵያ ጥያቄ ፍትሐዊ እንዲሁን እንዲሁም በ198 ወጣውና ባህር በር የሌላቸው ሀገራት የሚመለከተውን ዓለም አቀፍ ሕግ ይደግፋል ያሉ ሲሆን ኢትዮጵያ ፍላጎቷ ሰላማዊ መንገድ ሰጥቶ በመቀበል መርህ አብሮ ማደግ የተመሰረተ መሆኑን አስረድተዋል። ከዚህም ውስጥ በጎረቤት ሀገር ላይ ምንም አይነት ጫና የማድረግ ፍላጎት እንደሌላት ጠቅሰው ይህም ኢትዮጵያ በተደጋጋሚም ስትገልጸው የቆየችው እንደሆነ አስተውሰዋል። ንግግራቸውን ሲቀጥሉ እኛ አሁን ጦርነት ውስጥ መግባት አንፈልግም፣ በአሁኑ ወቅትም የኢትዮጵያ ሕዝቦች ፍላጎት ማደግና ተባብረን ከችግርና ከድህነት ውስጥ መውጣት ያሉት አምባሳደር ድና ከዚህ የተነሳ ኢትዮጵያ በጎረቤት ኤርትራ ላይ ጦርነት ውስጥ የመግባብ ፍላጎት እንደሌላት አስጠንቅቀዋል። ከዚህም ጎን ለጎን ኢትዮጵያ ሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደምትቀጥልበት ገልጸው ይህም የሆነው ግን በወታደራዊ መንገድ ሳይሆን በስምነት መሆን እንዳለበት አስምረውበታል። በኢትዮጵያ ኤርትራ መካከል የተፈጠረው ችግር በመፍታት በሽምግልና መፍታት ኢትዮጵያ ፍላጎት እንዳላት የጠቀሱት አምባሳደሩ የሁለት ሀገራት ወዳጅነት የሆነ ሀገራት በዚህ ጉዳይ ሽምግልና ስራ እንዲሰሩ ጥረት እየተደረገ መሆኑን አስታውቀዋል። አምባሳደር ድና ይህ ሽምግልና ካልተሳካ ኢትዮጵያ ወደ ፍርድ ቤት ልትሄድ እንደምትችል ፍንጭ ሰጥተዋል። ር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ሲሉ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የጦር ኃይሎች ጠቅላይ ኢታማዦር ፊልድ ማርሻል ብርሃኑ ጁላ የባህር በር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ሲሉ ዛሬ 118ኛ የኢትዮጵያ መከላከያ ሰራዊት ቀን በቢሸፍቱ በተከበረበት ዝግጅት ላይ ተናግረዋል። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት ባስተላለፉ መልእክት ሀገራችን የተፈጥሮ ሀብት እንዳትጠቅም የሚፈልጉ ታሪካዊ ጠላቶች አሉ ብለዋል። ላለፉት ሰላማት 30 ዓመታት ተኝተናል። አሁን ግን ለአንተኛ እንደ ሀገር ነቅተናል ያሉት ፊልድ ማርሻል ብርሃኑ ጁላ የሀገራችን የህልውና ጥያቄ የሆነው የሰላምና የልማት ባህር በር ተጠያቂነት እናሳካለን ሲሉ አጽንኦት ሰጥተው ተናግረዋል። አብዱል ፈታህ አልቡርሃን ጦር ስር የነበረችው አልፋሽር ከተማ ለማስለቀቅ ለሁለት ቀናት ካልቡርሃን ጦርና ከባድ ፍልሚያ ሲያደርግ የነበረው መሐመድ ሀምዳን ዳገሎን ጦር ወይም አርኤስኤፍ የአብዱል ፈታህ አልቡርሃን ጦር ከተማውን ለቆ መውጣቱን ተከትሎ አልፋሽር ከተማ ተቆጣጥሮ ከተማ ውስጥ ደስታቸውን እየገለጹ ነው። መሐመድ ሀምዳን ዳገሎ ወይ ሐሚቲ የትኛውም የሱዳን ጎረቤት ሀገር ለአየር ማረፊያ አልቡርሃን ጦር አውሮፕላን መገልገያ የሚሆኑ ከሆነ ዋጋ ይከፍላሉ ብሎ ኤርትራን በስም ጠርቶ በዛተ በሶስተኛው ቀን ማለትም በትናንትናው ማለት መነሻው ከየት እንደሆነ የማይታወቅ የጦር አውሮፕላን የመሐመድ ሀምዳን ዳገሎን ሰራዊት ላይ ድብደባ መፈጸማቸውን ተከትሎ ዳገሎ በቀጣይ ተጠርጣሪው ኤርትራ ላይ የድሮን ጥቃት እንዲፈጸም ትዕዛዝ ሊያስተላልፉ ይችላል እየተባለ ነው። በጎረቤት ሀገር ጅቡቲ የተፈጠረው ስጋት ጅቡቲ መፈንቅለ መንግስት ሊደረግ ይችላል በሚል ከባድ ስጋት ውስጥ ተፈጥሯል። ከወራት በፊት ከሀገሪቱ ሚኒስትርነታቸው የለቀቁት መሐመድ ጉድሌ የጅቡቲ ጦርና የፖሊስ አባላት በተጠንቀቅ ሆነው እንዲጠባበቁ መታዘዙን በኤክስ ገጻቸው ላይ ጽፈዋል። ሰራዊቱ በተጠንቀቅ እንደሆነ የታዘዘው የህዝቡ አመፅ ወይም ድኬታ ሊኖር ይችላል በሚል ያሉ ሲሆን ጅቡቲ ጦር በታሪክ ጎን እንዲቆምም ጠይቀዋል።